አንድነት ከቆምን ምንም እንደማይሳነን ከአድዋ የድል ታሪካችን መማር እንደሚገባ ፕሬዚዳንት ሳልወርቅ ዘውዴ ተናገሩ። ፕሬዚዳንቷ የአድዋ 124ኛው የድል በዓል በዛሬው ዕለት በአድዋ በተከበረበት ወቅት ተገኝተው የእንኳን አደረሳችሁ ንግግር አድርገዋል። አባቶቻችን ሕይወት ከፍለው አገር እንዳስረከቡን እኛም ደም ሰጥተን ሕይወት ልናድን ይገባል ሲሉ በጎ ፈቃደኛ ደም ለጋሾች ተናገሩ። 124ኛውን የአድዋ ድል በዓል ምክንያት በማድረግ በጎ ፈቃደኛ ደም ለጋሾች ደም ለሰጡን ደም እንስጥ በሚል መርህ በኢትዮጵያ ቀይ መስቀል ማኅበር ግቢ በመገኘት ደም ለግሰዋል። የአሁኑ ትውልድ ታላቁ የኢትዮጵያ ህዳሴ ግድብ ግንባታን በማጠናቀቅ አርበኝነቱን በልማት በተግባር ሊያሳይ እንደሚገባ ተገለጸ። የህዳሴው ግድብ ግንባታ እስኪጠናቀቅ ድረስ በአርበኝነት ስሜት የድርሻቸውን ለመወጣት ቁርጠኛ መሆናቸውን አስተያየታቸውን ለኢዜአ የሰጡ በአዲስ አበባ የአድዋ ድል በዓል ተሳታፊዎች ገልጸዋል። የአድዋ የድል በዓል የኢትዮጵያውያን ብቻ ሳይሆን የመላ አፍሪካውያን የኩራት ቀን መሆኑን የአፍሪካ ህብረት ኮሚሽን የኢኮኖሚ ጉዳዮች ኮሚሽነር ሃሪሰን ቪክተር ተናገሩ። ይህ የካቲት 23 ቀን 2012 ዓ.ም ተመረጥ የኢዜአ የኦንላይን ዜና ነው። ከዜናዎቹ ጋር ሀብታሙ አክሊዩ ነኝ። በአንድነት ከቆምን ምንም እንደማይሳንን ከአድዋ የድል ታሪካችን መማር እንደሚገባ ፕሬዚዳንት ሳህለወርቅ ዘውዴ ተናገሩ። ፕሬዚዳንቷ የአድዋ 124ኛው የድል በዓል በዛሬው ዕለት በአድዋ በተከበረበት ወቅት ተገኝተው የእንኳን አደረሳችሁ ንግግር አድርገዋል። ኢትዮጵያውያን በአድዋ ተራሮች የፈጸሙት ጀብድ ለካ ነጮችን ማሸነፍ ይቻላል የሚል አመለካከትና ሰዎችን በእኩል የማይዝንባል የመፍጠሩን ፕሬዚዳንቷ አንስተው በአንድነት ከቆምን ምንም እንደማይሳንን ከአድዋ የድል ታሪካችን መማር እንደሚገባም ጠቁመዋል። ሀገራችን የኢትዮጵያ ሕዝቦች በጋራ የተሳፈርንባት ጀልባ እንደማለት ናት ያሉት ፕሬዚዳንቷ የሁላችንም ሕልውና የተመሰረተው በጀልባዋ ደህንነት ላይ በመሆኑ የጀልባዋን ደህንነት አደጋ ላይ የሚጥል ችግር ሲከሰት ልንታገሰው አይገባም ሲሉ አክለዋል። ከምንጊዜውም በላይ ዛሬ የአድዋ መንፈስ መታደስ እንዳለበት ገልጸው ሉዓላዊነታችን ሲነካ ቀፎ እንደተነካበት ንብ በአንድነት እንድንነሳ የሚያስችለን ስንቅ ይሆናልና ብለዋል። በተያያዘም ጠቅላይ ሚኒስትር አብይ አህመድ 124ተኛው የአድዋ ድል መታሰቢያ በዓልን በማስመልከት ለመላ ኢትዮጵያ ህዝብ ባስተላለፉት መልእክታቸው በባህል በቋንቋ በብሔር በፖለቲካ አመለካከት በእምነት የየራሳችን ማንነት ቢኖረንም ኢትዮጵያውያን ኢትዮጵያዊ ያሰኘን አንድነትም አለን ብለዋል። የአድዋ ዘመቻ የጦርነት ዘመቻ ብቻ ሳይሆን የቴክኖሎጂ፣ የዲፕሎማሲ፣ የትዕግስት፣ የፖለቲካ፣ የሎጂስቲክ፣ የፍቅርና የይቅርታ ዘመቻም እንደነበር አስታውሰው የትና አንት እናቶቻችንና አባቶቻችን ድል ዛሬ እንዳከበር ነው ሁሉ የእኛንም ድል ነገ ልጆቻችን ያከብሩታል ያሉት ጠቅላይ ሚኒስትሩ እነርሱ ነጻ አገር ፈጥረዋል፣ እኛ ደግሞ ዲሞክራሲያዊ ፍትሐዊና ሰላማዊ ሀገር እንፈጥራለን ሲሉም አክለዋል። አባቶቻችን ህይወት ከፍለው አገር እንዳስረከቡን እኛም ደም ሰጥተን ህይወት ልናድን ይገባል ሲሉ በጎ ፈቃደኛ ደም ለጋሾች ተናገሩ። 124ኛውን የአድዋ ድል በዓል ምክንያት በማድረግ በጎ ፈቃደኛ ደም ለጋሾች ደም ለሰጡን ደም እንስጥ በሚል መርህ በኢትዮጵያ ቀይ መስቀል ማኅበር ግቢ በመገኘት ደም ለግሰዋል። መለሰ ስለሺ ተጨማሪ አለው። እናስታውሳቸው ይገባል ነው ያሉት። በዛ ዘመን በፈሰሰው ደም ያንን ምክንያት በማድረግ ወይም ያንን ለማስታወስ ነው ደም እየሰጠን ያለ ነው። ስለዚህ ከደም በላይ ህይወትና ነፍስ ነው የተለገሰልን። እኛ ደግሞ በምንችለው ደም እንስጥ ብለን ነው ያንን ለመዘከር ደም እየሰጠን ያለ ነው። አደባባይ ወጥቶ ከማክበር በዘለለ ደም በመለገስ ደግሞ ወገናችንን፣ ደም ያጣውን ወገናችንን ለማስታወስም ለመርዳትም ነው እና አድዋ የእኛ እናት አባቶች ያኔ ከጠላት ጋር በጦር በጎራዴ ተዋግተው ነጻነታችን አምጥተውልናል። እኛ በዛ ትውልድ ባንኖርም በዚህ ትውልድ ደግሞ ለጦር ምናምን ባንዘጋጅም ባንገባም በእንደዚህ አይነት መሰል ተግባራቶች ደግሞ እየተሳተፍን ወገናችን መርዳት ድሉንም ማስታወስ ይቻላል እና ያን በማስታወስ ነው ይህን ደም እየለገስን ያለ ነው። አባቶቻችን የማይተካ ህይወታቸውን ሰጥተው ለሉዓላዊት ሀገር እንዳስረከቡን የሚተካ ደም በመለገስ የማይተካ ህይወት ማዳን ደግሞ የህሊና እርካታ ከመስጠቱም በላይ ሰብአዊነትን እንደሚያጎለብትም ጠቁመዋል። እነሱ ትክክለኛ ህይወታቸውን ደማቸውን፣ ገብረው ህይወታቸውን ሰውተው ነው ነጻነት ይሰጡ እኛ ደግሞ በዚህ በዚህ ዘመን ደማችን ለግሰን ወገናችን አትርፈናል ማለት ነው እና በጣም ደስ የሚል ነው። ደስ እያለን የምናረገው የሚቀጥሉት አመታቶችም እናረገዋለን እና በጣም ደስ የሚል ነው። አዷና ደምን የኛ አያት ቅድመያቶች ደም ብቻ ሳይሆን አጥንት ብቻ ሳይሆን ህይወት የሰው ልጅ የሚሳሳለትን አንድ ነፍሳቸውን ሳይሳሱ ገብረውልን ለዛሬ ቀና ብለን እንድንሄድ ኮርተን እንድንሄድ እችን ነጻ ምድር ያስረከቡን በህይወት መስዋዕትነት ነውና፣ እኛ ደግሞ ወገኖቻችን አሁን ጦርነት ባይኖርም ዘመኑ የሚፈልገውን እገዛ ለወገን አንደኛው ትልቁ የሰው ህይወት ማዳን ነውና ደንብ በመለገስ ደግሞ ወገኖቻችን እንድናድን እኛ ብቻ ሳንሆን ሌሎች ወገኖች ደግሞ እዚህ ባዶዋ ስም ተገኝተው በዚህ ታላቅ መስዋዕትነት የተገኘን የደል በአለና ቀና ብሎ የሚሄድ ምክንያት ወገን ለማዳን ነው፣ እዚህ የተገኘ ነው። አድዋ የጦርነት ታሪክ ብቻ አይደለም ያሉት ደም ለጋሾቹ ዋጋ የከፈሉን ወገኖች ለሀገርና ለወገን የሚጠቅሙ ጉዳዮችን በመከወን ልንዘግራቸው ይገባልም ነው ያሉት። አድዋ የጦርነት ታሪክ ብቻ አይደለም ሀሳብ ነው ሀገርን አንድ አድርጎ የማቆም ሀሳብ በአንድነት የመቆም ሀሳብ ለሀገር እድገት ለሀገር አንድነት አብሮ በህብረት የመቆም ሀሳብ ነው ስለዚህ ዛሬም አድዋ ነው ለኛ ሀገራችን በሚገጥማት በእያንዳንዱ ተግዳሮት አንድ ሆኖ መቆም ማለት ነው አድዋ ማለት ስለዚህ ትላንትም አድዋ ነው ዛሬም አድዋ ነው ስፔሻሊ ደግሞ በአድዋ የተከፈለውን መስዋዕትነት በዘከረንና የአድዋን አስተሳሰብ ይዘን በተጓዝን ቁጥር ሁሌም አድዋ ነው ለኛ። የአድዋ ጦርነት የዛሬ 124 ዓመት በኢትዮጵያና ጣሊያን መካከል የተካሄደ በጥቁሮች አሸናፊነት የተጠናቀቀ ድል መሆኑ ይታወሳል። የአሁኑ ትውልድ ታላቁ የኢትዮጵያ አዳሴ ግድብ ግንባታን በማጠናቀቅ አርበኝነቱን በልማት በተግባር ሊያሳይ እንደሚገባ ተገለጸ። የህዳሴው ግድብ ግንባታ እስኪጠናቀቅ ድረስ በአርበኝነት ስሜት የድርሻቸውን ለመወጣት ቁርጠኛ መሆናቸውን አስተያየታቸውን ለኢዜአ የሰጡ በአዲስ አበባ የአድዋ ድል በዓል ተሳታፊዎች ገልጸዋል። የሌሎች ሀገሮች ጣልቃ ገብነትም ሆነ ማስፈራሪያ ግድቡን ከማጠናቀቅ ወደ ኋላ የሚያስቀራ አለመሆኑንም ነው የገለጹት። አቶ ደመላሽ ካሳይ ኢትዮጵያ የአባይ ወንዝ መነሻ እንደመሆኗ በውሃው የመጠቀም ሙሉ መብት አላትም ባይ ናቸው። በአባይ ጉዳይ ላይ ባለቤቶቹ እኛ ነን ግብጽና ሱዳን ተጠቃሚ እንጂ በባለቤትነት የማዘዝ ምንም አይነት የሕግ ማንዴት የለም። ዓለም አቀፍ ሕግ የለም። ቢኖርም ያ ሕግ ኢትዮጵያን ያላካተተ እስከሆነ ድረስ ተፈጻሚነት አይኖረው። አባይ ከኢትዮጵያ እስከፈለቀ ድረስ 86 ፐርሰንቱ የናይል ውሃ ከኢትዮጵያ እስከተገኘ ድረስ ኢትዮጵያ ባለቤት ነው። በመጠቀም ላይ ማንንም የምትጠይቅበት ማንም ደግሞ እዛ ላይ እኔ ባለቤት ነኝ ብሎ ኢትዮጵያ እንድትጠይቀው የሚያስገድድ የሕግ መሰረት በሌለበት ምንም የምንሰማው ነገር የለም። የህዳሴው ግድብ ይጠናቀቃል። ግድቡንም ኢትዮጵያ በፈለገችው መጠንና ጊዜና ሁኔታ ግድቡ ይሞላል፣ በአባይ ውሃ ላይ አብረን እንጠቀማለን የሚል እንጂ እኔ ባለቤት ነኝ አንተ ሎሌ ነህ የሚለውን አናስተናግድም። እኛም የአርበኛ ልጆች ነን። አቶ ዳኝ እርዳው ተባሉ አስተያየት ሰጪ በበኩላቸው ግድቡ በሀገር ውስጥ አቅምና በዜጎች ትብብር የተጀመረ እንደመሆኑ ሁሉም ኢትዮጵያዊ የግድቡ ግንባታ ተጠናቆ የማየት ህልም አለው ይላሉ። የህዳሴ ግድብ ማለት በቀላል የተገነባ አደለም። ይህንን ዛሬ በእከሌ በእከሌ ተብሎ የሚቆም ነገር አይደለም። ምናልባት ሀገር ውስጥ ባለም የተለያየ ችግር የምንፈርስ መስሏችሁ ይሆናል። ኢትዮጵያ አትፈርስም። ስለዚህ አሁንም አንድነታችን ጠንክሮ እንደማንሞከር እንዲያውቁ ትፈልጋለሁኝ። ሰራዊቱ ከጉሮሮ ለይቶ ያዋጣው፣ ወዛደሩ ከመቀነቱ አውጥቶ የሰጠው አሮቦቹ መልካም ገቢ የሌለው ኑሯችንን ኢትዮጵያዊ እናውቀዋለን። ከዛ ከጉርሳችን ቀንሰን በራሳችን ገንዘብ ለገነባው ነገር ዛሬ አይ ኤም ኤፍ ፈራጅ ሊሆኑ አይችሉም። አሜሪካ ፈራጅ ሊሆን አይችልም። ስለዚህ እማንችለው ነገር የለም። እኛ ፍቅር አለን። እንፋቀራለን። ኢትዮጵያ አንድ ቀን ያለ ጠላት ብቻዋን አድራ አታውቅም። ጠላቶቿ አጥፊዎቿ ደግሞ እዙ ያሉ ተወላጆቿ ናቸው። ለውጪ ለሚመጣው ኢትዮጵያ የሚያንሰው ጉዳይ የለም፣ አናንስም። ስለዚህ አሁንም እግዚአብሔር ሀገራችን ይጠብቃት። ምንም የሚመጣ ነገር የለም፣ ግድቡም ይቀጥላል። በሀገር ውስጥ በተለያዩ ምክንያቶች የተፈጠረው ልዩነትና መከፋፈል በህዳሴ ግድቡ ላይ አይሰራም የሚለው ደግሞ ወጣት ብርሃኑ በላይ ነው። ሁሉም ኢትዮጵያዊ በአባይና በህዳሴ ግድቡ ላይ ወደኋላ የሚያፈገፍግበት ምክንያት ባለመኖሩ ግድቡን በማጠናቀቅ የጥንት አርበኞችን ታሪክ ለመድገም ዝግጁ ሊሆን ይገባልም ብለዋል። አባይ ህልውና የኢትዮጵያ ህልውና ነው። በአባይ ጉዳይ አንደራደር። ልዩነታችን ሌላ ቦታ ነው። በአባይ ጉዳይ ግን ምንም ችግር የለብን። ይሄ ወደፊት ነው፣ ምንም ወደኋላ። የአድዋን ታሪክ አባቶቻችን ሰርቷል። እኛ የአባይን ታሪክ ሰርተን ነው መመለስ ምንችል። ሁሉም ኢትዮጵያዊ በአቅሙ አስተዋጽኦ በማድረግ ግድቡን ለመገንባት ቃል በገባው መሰረት ግንባታው ተጠናቆ ለታለመለት ዓላማ እስከሚውል ድረስ ወደ ኋላ ማለት እንደሌለበትም አስተያየት ሰጪዎቹ ተናግረዋል። ዘገባው የትንሣኤ ገመቹ ነው። የአድዋ የድል በዓል የኢትዮጵያውያን ብቻ ሳይሆን የመላ አፍሪካውያን የኩራት ቀን መሆኑን የአፍሪካ ሕብረት ኮሚሽን የኢኮኖሚ ጉዳዮች ኮሚሽነር ሀሪሰን ቪክተር ተናገሩ። ኮሚሽነሩ ለ 124 ተኛ ጊዜ እየተከበረ ባለው የአድዋ በዓል አከባበር ላይ በአድዋ ከተማ በመገኘት ንግግር አድርገዋል። በንግግራቸውም አድዋ የመላው አፍሪካውያን የኩራት ቀን ሆኖ ዘላለም የሚታወስ ታሪካዊ ዕለት መሆኑንም አንስተዋል። የአድዋ ድል መላ አፍሪካውያን ለነጻነታቸው እንዲታገሉ ትልቅ ወኔ የሰነቀ ልዩ አጋጣሚ መሆኑንም ተናግረዋል። ይህ ታሪካዊ ዕለት በአሁኑ ወቅት አፍሪካ የገጠማትን ድህነት ታግላ ለማሸነፍ ለምታደርገው ጥረት ትልቅ ስንቅ እንደሚሆንም ኮሚሽነሩ ገልጸዋል። አብዱ ይማም እንደዘገበው የከታ23 2012 ዓ.ም የኢዛ የኦንላይን ዜናዎች ጋር ሀብታሟ ክሊኑ ነበርኩኝ። መልካም ጊዜ።